ጻድቃኔ አስራ አምስት ዓመት አስራ ስድስት ዓመት እኮ ይጃሉ አቋዋለሁ

ምን አይነት ድንቅ ጊዜ ነበረ መሰለህ። እንዴት እንደሚያምር ብታይ። አሁን ምን ምን አድርገሃል እስካሁን፣ እስካሁን ሰዓት ምን ምን አደረግህ? ያው ጸሎት ነው የምታደርገው ዴድና ጸሎት ታደርጋለህ። ስለ ፃድቃኔ ማርያም ስለተደረገው ታምራት፣ ለምን እዛ ቦታ ላይ እንደተመሰረተች ትምህርት ትምርት ትወስዳለህ። ባይገርምህ ታምረ ማርያም የሚባለውን ገድል ታውቃለህ? ታምራት ታውቃለህ? የታምራት መጽሐፍ መጀመሪያ በአረብኛ ነበር የተጻፈው። ወደ ግዕዝ የተተረጎመው እዚህ ፃድቃኔ ማርያም ነው። የሚገርም ነው። ማለት ቤተ ክርስቲያኒቷ በጣም ትልቅ ናት። በጣም ትልቅ ታደርጋለች። አንተን ከአስር ሺህ በላይ ካሸነፍኩ ሐምሌ ሰባት ሐምሌ ሰባት አብረን እንሂድ፣ እሺ። እኔ ካሸነፍኩ ደግሞ አንተ ትቀራለህ። እኔ ካሸነፍኩ አንተ ትቀራለህ። የሚገርምህ በቃ ልክ ማታ አስራ ሁለት ሰዓት ነው ይገባሉ። የአዲስ አበባ ህዝብ የአዲስ አበባ ህዝብ እኔ የገረመኝ ማለት ነው የገረመኝ፣ እናቶች አባቶች ቢመጡ ይገርመኝ ነበር። ነቅሎ የመጣው ማለት ነው፣ 80 ፐርሰንቱ ወጣት ነው። ወጣት ኦርቶዶክሳዊ። አሜዚንግ አሜዚንግ! ምን ያክል ወጣቶች ለእምነታቸው ጠንካራ እንደሆኑ ያሳያል። ስለዚህ ከዚህ በኋላ በፕሮቴስታንት አዳራሽ እንግዲህ ጌታን የሚቀበል ሰው አይኖርም። አንድ ነገር አዳም ሙስሊም ካልሆነ በቀር አንድ ነገር አዳም አሁን ሶፊ፣ ሌላ ዓለም ውስጥ ነው ያለሁት እኔ

እሱ ነው። እበልጠሀለሁ በ እየነገርኩ ነው። እበልጠሀለሁ ትሄድ አለ እበልጠሀለሁ። በቃ እዚህ ጋር ይኸውላችሁ፣ ሁላችሁም ካስሽፍ በላይ ነው መሆን ያለብኝ። ዝም በል አላልቅም ጫወታው። ወይ ወይ አንዴ አንዴ እጅን አንሳ እጅን አንሳ አንሳ እጅን እሺ፣ አንሳ እጅን። አንድ ሰው ሀያ አበባ አስተኝ። አንድ ሰው ሀያ አበባ ወይ ዶናት ወይ ዶናት ወይ ሀያ አበባ አንድ ሰው አንድ ሰው አንድ ሰው አስር ሀያ በቃ። ቴንክ ዩ ቴንክ ዩ ቴንክ ዩ ስምንት ሺህ ያለኝ የመጀመሪያው ላይ ስምንት ሺ ከዛ እዚህ ጋር ይደመራል ይደመራል። ሂድበት ሂድበት ሂድበት ብለጠው ሂድበት መግባት ሀያ ሺ ይስ